ገባሽ ምክንያቱም በቃ ሌላ ጸባይ አዲስ ጸባይ አንተም አዲስ ባህሪ ያላት ምናምን ምናምን ጋር ነው የምትሄዱት ገባ ይሄን ነገር ትልል ይችላል ግን ያለውን ነገር ፊክስ አድርጎ መሄድ የተሻለ ገባሽ ደግሞ ሳይፈተን ደግሞ ፍቅር ምናምን ይ በሆነ በሆነ ነገር ይፈተናል ሰው እሱን ነገር ኮንሲደር አርጉና አውሩ ከፈለጋችሁ ብቻችሁን ማውራት ትችላላችሁ ምንም አናወራም ፍቅረት ያ ብቻችን ምንም የምኖረው ነገር የለም። በመሀላችን አንተ መግባት አሪፍ ነገር ነው፣ ምክንያቱም አንተ ለእርቅ ነው የገባ። ብዙ ሰዎች አሁን ላይ ለማጣላት ለማድረግ ቢገቡት፣ አንተ ግን ለእርቅ ስለገባት በመሀላችንም ብትኖር ነው እንደ አሪፍ ነው። እና እኔ ምንም ምለው ነገር የለም ምክንያቱም ከዚህ በፊት ብዬ እንኳን ደስ አላችሁ፣ ኤፍሬም እና ቤዛ እንኳን ታረቃችሁ። የምር በጣም ደስ ብሎኛ። እውነት ለመናገር ማለት ነው። ቤተሰብ ማን ደስ ያላችሁ ግን እነዚህ ልጆች ስለታረቁ ማለት ነው። የምር ሰላም፣ ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ ማለት ነው። የምር ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እስኪ አበረታቱኝ ማለት ነው። የምር አበረታቱን ተው፣ ሰብስክራይብ አድርጉልኝ። ስወዳችሁ የኔ ውዶች ማለት ነው። ስለዚህ ቤዛ ና ኤፍሬም ስለታረቁ በጣም ደስ ብሎኛል፣ እውነቱን ለመናገር ማለት ነው እና ኤፍሬም አንድ ሳምንት ሙሉ ቪዲዮ ሳይለቁ ይህ በሰባት ቀን ነው ዛሬ እንግዲህ የመጣ ማለት ነው እና እውነት ለመናገር በማርክ ቤት ትላንትና በተለቀቀ በቤዛ ቤት ሲጠይቁ ነበርእና ና እውነት ለመናገር ኤፍሬም ኤፍሬም የሚሉ ኮሜንት በጣም አለ በማርክ ቤት ማለት ነው እና ዛሬ ስለመጡ ኔ በጣም ደስ ብሎኛ እውነት ለመናገር ይሄ ልጅ ደግሞ በጣም መልካም ልጅ ቅን ልጅ ነው ፍቅር ማለት ነው እና እንግዲህ ነገሮቹን አስተካክሎ ራሱ አስቦ እንግዲህ ሁለቱን ለማስታረቅ ሞክሯል። እንግዲህ ስላስታረከልን እናመሰግናለን ለማለት ፈልጋለሁ። የእውነት በጣም ቅን ሰው ነው። የእውነት መልካም ልጅ ነው። እውነት ለመናገር ማለት ነው እና በውን ሰዓት ላይ እንደምታዩት ሰውን ማስታረቅ የለም ሰውና ሰውን ማጣላት እንጂ፣ እውነት ለመናገር ማለት ነው። እሱ እንዳለው ማለት ነው ነውና ሁላችንም ቪዲዮ ሰምታችኋል ብዬ ተስፋ አድርጋለሁ። እውነት ብዙ ነገር ትማራላችሁ በህይወታችሁ ብዬ አምናለሁ። ምክንያቱም ኤፍሬምም ተጸጽቶ ጥፋቱን አውቆ ቤዛን ይቅርታ መጠየቁ ትልቅነት ነው፣ እውነት ለመናገር የምር ያው አጥፍተዋል፣ ጥፋቱንም አምነዋል። ታቃላችሁ አይደለ እንዴ ቤተሰብ? ስለዚህ ጥፋቱን አውቆ ተንበርክኮ እንግዲህ ቤዛን ይቅርታ ጠይቀዋታል። ሁለተኛ ይሄ ነገር እንደማይደገም እርግጠኛ ነኝ። እሱም ተምሯል ብዬ አስባለሁ። ከዚህ ብዙ ነገር ይማራል ብዬ አምናለሁ። የሰው ልጅ ሲናደድ ብዙ ነገር በማላቸው ሊፈጠር ይችላል። አለ እንደ ቤተሰብ፣ ኤፍሬም ብቻ ሳይሆን እና እኛም እንደዚህ ነገር ሊፈጠርብን እንችላለን። ያለውን ወሳኔ ቶሎ ብለን ልንወስን እንችላለን። ቤተሰብ ስለዚህ ያጋጥማል። ኤፍሬም እንግዲህ በዛ ሰዓት እሱም እንደዚህ ሳያስብ ነው። ይህ ነገር በመሃሉ እንግዲህ አይታወቁም እኮ ቤተሰብ፣ ሳታስቡ በቃ የሆነ በቃ በመሃላቸው ሴጠን ይገባል አይደለ? ልክ እንደዛ ነው የሆነ ማለት ነው ኤፍሬም ማለት ነው። እና ቤዛ በጣም እኔ እንጃ ስለ ቤዛ ምን ብዬ እንደምነግራቸው አላቅም። እየተረጋገች በቃ ስነስርዓት ያለች ምርጥ ሴት ናት፣ እውነት ለመናገር ማለት ነው። እና ቤዛ እኔ እንጃ በጣም ነው መወዳት፣ የኔ ደርባባ ማለት ነው። እና ነገሮቹን በቃ ተረጋግታ ነው የምታወራው። በቃ ቤዛ ትመቸኛለች፣ ለምን እንደሆነ አላውቅም። በጣም ነው መወዳት። በቃ እኔ እንጃ የሴት ኢማ ቤት ናት፣ እውነት ለመናገር ማለት ነው። እና በቃ ስነ ስርዓቷን በጣም ነው መወዳት የራሷ እንጃ ሴት ልጅ እንደዚህ ራሷ ስታስከበር ደስ ይላል። እና በቃ የሴትነት ባህርን ያላት ቤዛ ማለት ነው እና ለትዳር የምትሆነው ረጋ ያለች ምርጥ ሴት ናት። እና ኤፍሬም በጣም ታድላሃል። የምር ቤዛን ባታስከፋ ነገሮቹ እናቃለን። ማንኛውም ሰው በአሁን ሰዓት ላይ ቆ ጤነኛ ሰው የለም። ምን ለመናገር ማለት ነው እና ፍቅረኛ ያለ ከሌላ ሴት ጋር እየሰራ እያለ በቃ እያዩ አንድ ወንድ ልጅ እና ፍቅር አለን ብሎ ሲመጡ ሴቶች ምን ይሸ የምባል ነገር የላቸውም እንዴ? አንዳንዴ በጣም ነው ማፍሮ። የምር አንዳንዴ ሴት መሆኔን እያፈርኩ ነው አሁን ላይ ማለት ነው እና ኤፍሬም እንግዲህ ጎደኛ እንዳለ እያቃሉ እንዴት ነው ሴት ላይ እንዴት ነው እኔ እንጃ በጣም ነውር ነው። እውነት ለመናገር ማለት ነው እና አረ፣ ጊዜ ተበላሽቷል። ጌታ በጣም ተበላሽተዋል ጊዜ ማለት ነው እና ፈጣሪ ከዚህ ይሰውረን። ለማንኛውም ቤዛ እና ኤፍሬም ስለታረቃችሁ በጣም ደስ ብሎኛል። ቤዛም የይቅርታ ልብ አላት። በጣም ተናዳለችው እውነት ለመናገር ማለት ነው እና ለስንት ጊዜ ሁለት ነው ሶስት ጊዜ ነው ተመላልሳ እሷ እየተናደደችው ኤፍሬም እንዳለው ይው ምርጫ ውስጥ እሷን ስላስገባት ነው ለዛን የተናደደችው እንጂ ለሌላ ነገር አይደለም ብዬ አስባለሁ። እውነት ለመናገር ማለት ነው ይህ እንዴት ምርጫ ውስጥ ታስገበኛለ? ከሌላ ሴት ጋር ለማለት ነው ቤዛ እንደዚህ የተናደደችው እንጂ ለሌላ ነገር አይደለም ብዬ አስባለሁ። እውነት ለመናገር ለማንኛውም፣ ብዬ ይቅርታ ይቅርታ ልብ አላት ቤዛ ማለት ነው እና የኔ ደርባባ ሴት ማለት ነው እና በጣም ነው መወዳት። እንግዲህ ኤፍሬም ከዚህ ብዙ ነገር ትማራለህ ብዬ አስባለሁ። እንደምታዩት እንግዲህ ይቅርታ አድርጋለታለች። እሱም እንግዲህ ተንበርክኮ ይቅርታ ሀጢፍቻለሁ ቪዚዬን ቆንጆ ካሁን በኋላ ምንም በማላችሁ አይገእ ምንም ምንም ምንም ነገር በማላችሁ እኛ መሀል ውስጥ ማንም አይገባም ካሁን በኋላ ነገሮቹን አስተካክላለሁ ብሎ እንግዲህ ቃል ገብቶለታል። እንግዲህ ከካሜራ ጀርባን ብዙ ነገሮች አውርቶ እንደሚፈቱ ተስፋ አድርጋለሁ እና ፍቅር፣ አንተም እናመሰግናለን፣ እነዚህ ልጆች ስላስታረክልን የእውነት የቅንነት ማለት የመልካምነት ህን ጥግ አይቻለሁ። አንተም ማለት ነው እና ትለያለክ ልዩ ሰው ነው የምር እናመሰግናለን። ቤዛና ኤፍሬም ወደፊት ብያለሁና እንግዲህ ስለታረቃችሁልን በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ትፈልጋለሁ በዚህ አጋጣሚ ማለት ነው። ቤተሰብ የምር ደስ ብሎኛል። ካሁን በኋላ ስራችሁ መስራት አለባችሁ። ወደፊት ሁሌ ወደፊት ነው። ማንኛውም ሰው በመሀላችሁ ክፍተታት ታስገቡ ስራችን ብቻ መስራትን ያለባችሁ ማለት ነው እና ጊዜ ካፍቷል ሆነን ለመናገር ማለት ነው። ሰውም ማስታረቅ የለም ማጣላት እንጂ እና ልጁ እንዳለው ማለት ነው እና ብቻ እንኳን ታረቃችሁልን በጣም ደስ ብሎኛል በእውነት። እና ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እስከ አበረታቱኝ የኔ ውዶች።